አሰላሙ አሌይኩም አህባሾች ሰሐባ ላይ ይቀጥፎና ከዛም በኋላ መረጃ አምጡ ሲባሉ መንጫጫት መረበሽ ምን ማድረግ ነው ስራቸው ተመልከቱ አሊይ ረዲየላሁ አንሁ አላህ ቦታን ሳይፈጥር ነበር አሁንም ያለው በፊት በነበረበት ነው ካነ አላሁ ወላ መካን ወ ልአን አለም ለይ ሁሌ ይደጋግማታል ሁሌ ይደጋግሙታል ሰነዱን አምጡ ሲባሉ የለም ጩኸት ነው ተመልከቱ ቪዲዮው ተመልከቱ ኢንሻላህ ለምንድን ነው ሰነድ ምን ጠይቃቸው አቡ መንሱር አልበግዳዲ አስቀምጠውታል ኪታባቸው ላይ ይላሉ እሺ አቡ መንሱር አልበግዳዲ መቼ ነው የሞቱት 429 ዓመተ ሂጅራ ነው የሞተው ተመልከቱ አሊ የሞተው መቼ ነው 40 ዓመተ ሂጅራ በመሀል ስንት ዓመት ልዩነት አለ 389 ዓመት ልዩነት አለ ተመልከቱ በአሊይና በአቡ መንሱር ጠይብ አቡ መንሱር አልበግዳዲ ይህንን ይሄንን አሊ ብሏል ሲሉ ከማን ማን ማን ማን ማን ይዘው ነው የአሊይ ንግግር መሆኑ ያጸደቁት ሰነድ የለውም ሰነድ አምጡ ሲባሉ እንደምትመለከቱት ነው መልስ የላቸውም። ስለዚህ ሰነድ ከሌለው ውድቅ ነው ማለት ነው ተቀባይነት የለውም ማለት ነው ምክንያቱም ከማን ማን ይዘው ነው አልይ ብሎ ያላሉት እሳቸው አልደረሱበት። መቼስ ተመልከቱ እንግዲህ የጠየኩት ጥያቄ አጭር ጥያቄ ነው። ምናልባት መልስ ካለ የዲን ወታደር አንተ፣ ምናልባት መልስ ካለ እስኪ ስጠኝ። አልይ ረዲየላሁ አንሁ ካን ላሁ ወላ መካን ወሁወ ልዓን አላማ አለይ ካን ብሏል በሰነድ መልስልኝ። የዲን ወታደር አቡ መንሱር አልባግዳሪ ኪታባቸው ሰነዱን እስኪ አንዴ ንገረኝ። ሰነዱን ንገረኝ እስኪ አንዴ ግባና ሰነዱን አንዴ ንገረኝ። እና እሳቸው በእሳቸው መሀል የነበረውን ማን ማን ከማን ያስተላልፈው ይሄን ነገር። አላህን ፈራ፣ አላህን ፈራ። ተው ማይ ለምን አንተ ቆይ ቆይ፣ እንትን አትበል። ቆይ አንተ ለምን ማለት ትገባለህ? የዲን ወታደ ለምን በዓል የምታሾፈው ፖለቲካ አይደለም። እሳቸውን ሄደህ ጠይቅ ማለት ይሄ እኮ ማሾፍ ነው። እሳቸው ላይ እኮ ጠይቅ። አሁን እኔ ችግር የለም፣ ችግር የለም፣ ችግር የለም እኔ ሰነዱ ንገረኝ፣ ሰነዱ ንገረኝና ሄጄ ሊያው ባረከላሁ ሰነእሺ ክፈትልኛል። ሰነዱ ሊያው ይ በቃ ይነቃል ይሻላል። ሰነዱ ኪታባቸውን ክፈትልኝ ክፈትልኝ። ኪታባቸውን ኪታባቸውን ክፈትልኝ። ሊያው ሁሌ የምትናገራት ቃላት አሊይ ረዲየላሁ አንሁ ወላ መካን አላማ ካን ብሏል ትላላችሁ። አላህ ነበር ቦታም ሳይኖር አሁን ያለው እዛ ነው ትላላችሁ። መረጃውን ክፈትና አሳየኝ። ክፈተውና አሳየኝ። እኔ የኢማሙ ማሊክ ንግግር አሊስቲ ማሉ የሚለውን ሰነር ታመጣለህ? አመጣልሀለሁ። መጀመሪያ ግን አንተ መልስልኝ። ይህንን ከዚህ በፊትም አምጥቼልሀለሁ፣ አሁንም አመጣልሀለሁ። ከዚህ በፊትም ሀናን ቤት አምጥቼልሀለሁ፣ አሁንም አመጣልሀለሁ። አሁን ክፈትልኝ፣ ጠይቅ። እሺ መልስልኝ፣ ችግር የለም መልስልኝ፣ መልስልኝ። የጠየኩህን መልስልኝ፣ የጠየኩህን መልስልኝ። የዲን ወታደር የዲን ወታደር አሁን እየጠበቁህ ነው። ይሄ ሁሉ ሰው እየጠበቀህ ነው። እኔም እየጠበቅኩ ነው። ወይ ክፈትልኝ፣ ሰነዱን ሰነዱን ነው። ኪታቡም ግን ሰነዱን ጥያቄ ፖለቲካ ነው እንዴ? ጥያቄ መጠየቅ ፖለቲካ ነው እንዴ? በቃ አድመጠኛ ሁን። ቆይ ቆይ ቆይ ባረከላህ። ቆይ ቆይ ጥያቄ መጠየቅ ፖለቲካ ነው እንዴ? ቆይ ከዲኑ ወታደር ጋር እያወራሁ ለመሀል ትገባላችሁ። ከሱ ጋር ጥሩ እየተወያየን ነው። በቃ ሄደህ ኪታቡ ነው ያለኝ ኪታቡ ነው አለ። ኪታቡ አለ፣ በጅ ቆይ። ኪታቡ በጅ አለ። ሰነዱን ንገረኝ ነው እያልኩ ያለውት መሀል ለምን ትገባለህ? አንተ ቀጥል አውራ። ችግር የለም አውራ። በቃ እሺ ቀጥል አንተ ልሰጠኝ ነው መረጃውን። እሺ የላ ሰነዱን ንገሬ ላ መጀመሪያ መልስልኝ። ጥያቄ በጥያቄ አይመለስም። የመለስኩ የጠየቅኩ መልስ እና ትጠይቃለ። ችግር የለም አስወጥኝ። አያችሁ። አስወጥኝ የአሊይ ነገር መረጃ አምጥ።